አራት የመጀመሪያው ዙር የድምፅ ተወዳዳሪያችን የመጀመሪዋ የመጀመሪያዋ አባይነሽ ኃይሌ የሶል ንግሥቷን አስቴር አወቀ ገራዶ ሙዚቃ በራሷ አቀራረብ ከጊታሯ ጋር ይሄን በመሰለ መልኩ አቅርባን እንላለች። ዳኞችስ ይ አባይነሽ እንኳን ሰላም መጣሽ። አንቺ ቆይ ለምንድን ነው አተይም? ግን ሰውን ማስለቀስ አተይም። ይኸው ማየቱ ጋ ቁጭ እንዳለች አይተሻል። ጸዲን አስለቀሽ አታይም። አባይነሽ የሚገርም ስራ ነው የሰራሽው። ወደ ዳኝነት ሁሉ መለስና የሚገርም ስራ አፍ የማስዝ ሊድ ጊታር የያዘው ቴንኪዩ። እናመሰግናለን፣ እጅግ አድርገን እናመሰግናለን። አባይነሽ ሳውንድሽን ይሄ ኮምፕሬስ ኦፍ ሳውንድ የሚባለውን እንዴት እንደምትጠነቀቂው እንዴት እንደምታረቂው ጭምቅ ጥልቅ ድምፅሽን አርገሽ ፍሎውን የጠበቀ ላይኑን የጠበቀ ሳውንዱን ለቀቅ ስታረጊ የሆነ በቃ የሆነ አለም ላይ ነው የሚወስደን። ሶ ከዚህ በፊት ዲያቶኒክን ስሰሪ ነበረ አሁንም ፔንታቶኒክን ከዲያቶኒክ ጋር አቀላቅለሽ ነው የሰራሽው። አሁን እኔ እንደ አንድ ሰው፣ እንደ አንድ ዳኛ፣ እንደ አንድ ተመልካች እንደው ከአንቺ የምፈልገው ነገር ክሮማቲክ ስኬልን ብትሞክሪ በአንድ ሙዚቃ ደግሞ በሚቀጥለው ሲዝን ክሮማቲክ ስኬልን አስደምጠሽን እንደው ይህንን ድብልቅልቁን ብታወጪ እንዴት ደስ ይለኛል ሌላው በጣም ምርጥ ነው ሆሪቡል ይዴበን አባይነሽ እንዴት ነሽ አንቺ እኮ የዚህ ታለንት ሾ እንቁ ነሽ በቃ ዩዋር ፐርል ነሽ እንዲ ተፈልቅ ታቂያ ታለሽ አል ፐርል እኔ ሌላው ቴክኒካል ነገሩን ነጸድ የምትሉታል ከአለባበስሽ መድረክ ላይ የቀረብሽበት ነገር ይነው ይሄን ዘፈን ቤት የሚያዳምጡ ምናልባት በሺ የሚቆጠሩ ሰዎች ቃሉ አዱኑ እንዴት መጣበሻ ዘፈን ነበር የእሷ በፊት የአስቴር አወቀ ካሴት አለኝ ቤት ነው ይባል ነበረ ሁለት አንዱ እንደ አንድ ሴትን ሲጠራ እና ይሄ ኖስታልጂክ ነው በቃ ዘፈኑ ከጀርባ የሚጎትተው ብዙ ማዓት ባክፓክ አለ እና አምሶ ፕራውድ ኦፍ ዩ ፕሊዝ እኔ አንድ ነገር አለ እኔ አሁን በግለሰብ እንደ ባህሬ ሙገሳ ብዙም እንዲህ አያደርገኝም ኦልዌይስ መንገዴን አውቃለሁ ዶን ባይት ፎር ግራንትድ እንዳትገዥው አንቺ ይሄን ታለንት ሾው አሸንፈሽ ከሆነ ብቻ ነው ድምር ውጤቱን የምትወስጂው። እሺ አባይነሽ እንዴት ነሽ? ሰላም ነው እኔ ወያላኪ አንቺ እዚህ ታለንት ሾው ላይ ስላለሽ በጣም እድለኞች ነን። አሁን ደግሞ ከታለንት ሾው ታልፊና እኔ በዚህ አጋጣሚ መናገር የምንፈልገው ለኢትዮጵያ ሕዝብ ማለት ነው ለሙዚቃ ፈቃሪው ሕዝብ ሄሪዝ የዚህ ዘመን የሶልኔ በቃ ኪዊኗ እችትና ማለት በደፍሬ ማለት ይችላሉኝ ዩዊል ሲ በራስሽ ታምኛለሽ ምናምን በቃ ማለት እኔ ይህን ዘፈን በቃ ከአጥንታችን ጋር አብሮ ያደገ ዘፈን ነው። በዚህ በእኛ ጄኔሬሽን ያለ ከእኛም ትንሽ ቀደም ያሉት ሰዎች በቃ አብሮን ያደገ ዘፈን ነው እና እናውቀዋለን፣ ስሜቶቹን ምናምን። አንቺ ደግሞ ከዚህ ዘፈን ጋር ከዚህ ዘመን ጋር አጣጥምሹ ነው የሰራሽው። እና እኔ ምንም ለዚህ ነገር ምንም እንትን የለኝም ምንም ቃላት የለኝም። እናንተ ግን አሪፍ አሪፎቹን እየቀደማችሁ ካፌ እየለቀማችሁ አልሰማሽም። ያበዛችሁት አበዛችሁት። በቃ ው ወድሻል። ምንም እኮ በሜዳዬ እኮ መጫወት አልቻልኩም። እየተነጠኩ ይሄ ቴክ ብሎታል። ኢትዮጵያውያኖች በጣም አሶሺየትድ የሆኑበት ሙዚቃ ነው። በጣም ህፃናቱም በዩ ብቻ ቤታቸው እናትና አባቱ እናትና አባቶቻቸው ያጫወቱላቸው ልጆች በሙሉ ያውቁታል ይህን ሙዚቃ። የአንቺ ስታይል ደግሞ እኔ አሁንም ቅድም ያወራነው ነገር ላይ ኤንፈሳይዝ ለማድረግ ከእንግሊዘኛ ዘፈኖቹ ይልቅ እነኝን አማርኛ ዘፈኖች የራስሽ አድርገሽ ስትሰሪያቸው በቃ ሌላ ታሪክ ነው። እኔ እኳ አሁን እንባ መቆጣጠር አቃቴ ለመሰለሽ ቅድም ስትጀምሪ ሆዴን ይዞኝ ሆዴ ላይ ነው የተሰማኝ እና አልለቀቀኝም። ረጅም ሰዓት እያዳመጥኩት ነበር አልለቀቀኝም። ስለዚህ መጨረሻውን ማየት ፈልጌም ነው እንድትጫወቸው የፈለግኩት። ምክንያቱም ከዚህ በፊትም ሌላ የማንን ነው የዘፈንሻቸው? ሌሎች ሁለት ዘፍነሻል ማለት ሌላ ታሪክ ነው። እንደምን ትፈልጊያለሽ? እንግሊዘኛውን ታዩ አንለስ የሆነ በጣም ኢምፖርታንት የሆነና የሰው ሰው በጣም የሚያውቀው እና ወይ ደግሞ አማርኛና እንግሊዘኛ እየቀላቀልሽ ምናምን የሆነ ነገር እየፈጠርሽ ካልሆነ በስተቀር አማርኛ ሙዚቃውን በእንደዚህ ስታመጭው በቃ ሌላ ነው። አናውቀውማ፣ አዲስ ነው። የሚገርም ነው። ይዞን ነው የሚሄደው እኮ የት ጋ እንደምቆም ግራ ገባኝ። በጣም አሪፍ ነው። ይህንም ባትሰሪው ኖሮ በቃ ራስሽን በጣም ነበር የምትጎጂው። ሲቀጥል ሲቀጥል የሚቀጥለው ላይ ደግሞ ኢቺን ኮንፈርት ዞንሽን ተያት፣ ጊታርሽን ተያት። በሙሉ ባንድ ፈጣን ዘፈን ላይ ላይሽ እፈልጋለሁ። እንደውም የሆነ ሮክን ሮል ማ እያልሽ ነገር በቃ የሆነ እኛውን ደግሞ ሳይድሽን ማየት እፈልጋለሁ። የማትችይውን ከኮንፈርት ዞንሽ እንድትወጪ ይፈልጋለሁ። ይኖ እሱን አሁን ከአንቺ ጋር እንዲህ ነው እንደዛ ነው ሙዚቃ እንዲሆኑ ድምፅ እንዲሆነ ምናምን ልልሽ አልችልም። ገባሽ አሁን አይነቶች ነው የምፈልገው። ከአንቺ ቡፌሽ ይብዛ ብዛ። የምታቀምሽን ነገር የምታበይን ነገር እንዲበዛ እፈልጋለሁ። ቻሌንጅሽ ከፍ ማለት አለበት። ዩኖ አሁን ያ ሰጠንሽ፣ ብዙ ምስጋናዎች ሰተንሻል። በቃ እሱን እና አሪፍ ነው፣ ነዳጅ ነው። ወደፊት አቋምሽን አስተካክለሽ እንትን ከራስሽ ጋር እየተፎካከርሽ ወደፊት መሄድ ነው እና ቴንኪዩ ሶ ማች፣ በጣም አመሰግናለሁ። የተለየ ጥበብ ምንድነው? የልብ ስራ ነው ብዬ አምናለሁ። የልብ ስራ ነው፣ ቴክኒካል አይደለም። ዊች ኢዝ ስፒክንግ ላይክ አራሽ፣ ተኳሽ፣ ቀዳሽ አላት። አንድ ህዝብ፣ አንድ ዓለም፣ አንድ እውነት። ለመኖር የእኛ ዲፓርትመንት ቅድስና ነው። ተኳሽም አይደለንም አራሽም አይደለንም። መቀደስ ውስጥ ነው ስራችን። ሰው ስፒክ ማድረግ ላይ ነን። ትሩዝን ሪቪል ማድረግ ላይ ነን። ኢሞሽንን ሪቪል ማድረግ ላይ ነን። የአንቺ ቢዩቲ ምን እንደሆነ ታውቂያለሽ? ጋር ፒውር ሀርት፣ በጣም ፒውር ሀርት ስላለሽ ዳት ፒውር ሀርት ወይ አንቺ ስታወሪ ለልብ ይደርሳል። ለምሳሌ ይህን ዘፈን ሰምቼዋለሁ፣ ያሳደገኝ ዘፈን ነው ግን ዝንጀሮ እንኳን ከአቅሙ አፋፊ ደንሳል የሚለው የገባኝ ዛሬ ነው። ዝንጀሮ፣ እኛ ሰዎች መፋቀር አቅቶናል፣ ግን ዝንጀሮ እንኳን ምን አለው፣ በአቅሙ የሆነ የሚወዳት ላቭ አፌር አለው። እኔ የለኝም የሚለው ፔን ያስለቀሰኝ ኔ ለምሳሌ ዊ ሂውማን ቢንግስ ለምን ስትሬት ፍሮም ሀርት ከአንቺ ከልብሽ ስትዘፍኚ ቴክኒካሊ አጥንተሽ ምናምን አይደለም ከነፍስሽ ነው። ያ የነፍስሽ ሬይ ኦፍ ኢነርጂ ደግሞ ይጋባል። ሶ ትልቅ ተሰጥቶሻል። ቴንክዩ